እኔ ሲጀመር ጀመር ወስኛለሁኝ። ገባ ምንድን ነው የወሰንሽው? እንደዚህ አትበይ። እኔ ወስ እኔ ነገርኩህ ወስኛለሁ። ወደ ሀገሬ ልመለስ ነው፣ ልሄድ ነው። እኔ ለታይተሻችሁ ታቀን። እኔ ማንንም ማይችል፣ ምክንያቱም እኔ እናንተ የሆነ ነገር ብትሆኑብኝ እዚህ ጋር መቋቋም አልችልም። እኛ ደግሞ ምላሽ አይኖረኝም። ገባ እኔ በሆን ይሻለኛል። ይሄ እኮ የኔ ችግር ነው ያሉት ያሉት እኔ እኮ በጣም እየፈራሁኝ ነው። አልገባችሁም? እኮ እኔ ፈራሁኝ በጣም በረን አንተ ብዛት እንደዚህ ዐይነት ሪያክሽን እኔ ፊት ስታደርግ፣ በቃ እኔ ሰለችህ ምናምን እንደዚያ ነበር መስሎ የተሰማኝ። እንድታለቅሺ አይደለም። እንደዚህ አትሁኝ። ስሙ፣ እኔ መቼም ነው እኮ ከእናንተ መለየትም አልፈለም፣ ግን ደግሞ የናንተን ሕይወት መታደግ አለብን እኮ እኛ ሳይ አንተን ሕይወት መታደግ የለብንም። የመለየት እንባ ፊትን እያራሰው

ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ። እያለን ያው ትላንት ባለመግባባት የሰው ልጅ አርልም የሰው ልጅ እግርና እግር ይማታል ነው የሚባለው። ትናንት ትላንት ባለመግባባት ሰላም እና እንዲ ትንሽ ተረባብሾ ነበር የተለያዩት እና አሁን ግን ኤንዲ ከካሜራ ጀርባ ብዙ ነገር አስረድቶኛል ማለት እሱ ሊል የፈለገው እንደዛ እንዳልሆነ ሰላም ደግሞ የተረዳችበት ሁኔታ በሰዓቱ ከነበረችበት ሲቹዌሽን ጋር ወይም ደግሞ ከነበረችበት ሁኔታ ጋር አገናኝታው እንደተረዳችው ባለመግባባት ነው እንጂ ሁለቱም እርስ በርስ የሚተሳሰቡ የሚደጋገፉ፣ የሚዋደዱ ሰዎች ናቸውና፣ ስለዚህ ሰላምንም ጠርቻታለሁ እንዲንም ጠርቻቸዋለሁ፣ እዚህ መጥተው ያለውን ነገር እንዲያወሩ ማለት ነው።

ከዚህ በላይ ጥሩ ጊዜያቶችን አሳልፈናል። እሱ ነው ጥሩ ጊዜው ነው ለእኔ የሚበልጥብኝ፣ እና አሁን መጨቃጨቅ አልፈልግም። በሰላም ነው መለየት እንፈልገው፣ እና እናንተም እንደተጣላን እንደ እንድታስቡ አልፈልግም። ማለት ሁሉም በሰላም ነው መጨረስ የምፈልገው ሁሉንም ነገር እንዴ እንደዚህ እንደዚህ ለመሆን መልሳችሁ ሰላም ለምትሆኑ እኔን የምታስጨንቁ ነገር ነው። ግራ ነው። ጨካክናችሁ እንደማትጨካከኑ የትላንትናውም የተፈጠረው ነገር ያለ መግባባት ችግር እንጂ አንተ መጥፎ አስበህ፣ አንቺ መጥፎ አስበሽ እንዳልሆነ እኔ ትላንትም፣ እሱ ግልጽ ነው። ጆሲ ማለት እሱ በመናየት ወይ እንደተረዳው ገብቶኛል። እኔም ነገር ያለው እኔም ሰልችቶኛል፣ እንዲ እኔም ሰልችቶኛል እኮ እንኳን አሁን ያልተረዳችሁት ነገር እና ምናልባት ደግሞ ቪዲዮን ድጋሚ ስታዩት ከተረዳችሁት ወይ ደግሞ ከቪዲዮ በኋላ ቪዲዮን ስታዩት ይገባችኋል። እኔ ያልኩት ሰዎቹ እንዲህ በተደጋጋሚ የሚመጡት ሰዎች አሰለችኝ ነው እንጂ አንቺን በጨራሽ አላልኩም። ምን መሰለህ አሁን እዛ ላይ አንተና እኔ ኦልሬዲ አውርተነዋል፣ ከካሜራ ጀርባ አውርተነዋል ግን እዛ ቦታ ላይ ስትሆን ይች ልጅ ሌላ ምንም መረዳት የምትችል አይመስለኝም፣ እውነት ለመናገር አልቅር አላለኝም። እንደዛ በመረዳቷ ምናምን ነገር የሚጠበቅ ነገር ነው። ግን እኔ ያልኩትን ቪዲዮን ደግመሽ ማለት ላታዩት ያለሽ፣ ምናልባት ያው ስለደበረሽ ምናምን። ግን ዛሬ ቪዲዮን ሄደሽ ብታዩ በቃ እንደዛ ነው የሚሆነው። ከቻልክ ቪዲዮን ማሳየት እኔ ላሳይሽ አይደለም ሰዎቹ ነው ሰዎቹ፣ ሰዎቹ አሰልችተው እኮ ቢያንስ እንኳን እኔ እንደዛ ስልህ እኮ አንተ ያን ሰዓት ላይ እኮ ለአስረዳሽ እኮ ነው። እምቢ አልሽኝ እኮ በሰዓቱ። በጣም አንቺ ነገር ሰልችቶኛል ነው ማለት ነው። አንቺ አይደለም ያልኩት፣ ያው ቪዲዮ ነው። እንደዛ ነው የሰማሁት። እኔ እንደዛ ነው የሰማሁት። አሁን እዛ ላይ ቪዲዮ ምናምን ማሳየቱ እንትማ የሆነ አይደለ? እኔ አታሳየኝ፣ ቪዲዮ አታሳየኝ። እኔ ምንም እንድታሳየኝ አልፈልግም። በቃ ኦረዲ እኮ አሁን እኮ ማለት ነው እዚህ ቦታ ላይ አወራክኝ። እሷም እኮ ነገርኳት። አንተማ ያው ያወራክኝ ነገርኳት። ኖ አሁን ተረድተሃል? ልጅ ስለ ትላንት ነው ስታወራ ነው እየተከራከረ እኔ መረዳት ለመረዳት አደለም። እኔ ነገርኩ። እዚ ጋ እሱ እንደ ሰለቸው ገብቶኛል። እንኳን እሱ እኔም ሰልችቶኛል። ግን እዚ ጋ እኔ የምፈልገው በሰላም እንድንለያይ ነው ገባክ? አሁን እዚ ጋ እኔ ከእናንተ ጋር ልቀጥል አደለም እዚ ጋ የቆምኩት፣ ወይም ከዚህ በኋላ ቪዲዮ ልሰራ አደለም እዚ ጋ የቆምኩት። ግን ማለት ከዚህ የበለጠ ነገር አሳልፈናል አብረን እና ከዚህ በኋላ ያለውን ነገር መንገድ ላይ እንኳን ልትተያይ ትችላለህ። ኮሶ ልጃ እና በቃ በሰላም እንለያይም። እንደዚህ አይነት ወሬ በሰላም በሰላም ሆነ ተገለማምጠህ ማለፍ የለብንም ገባ። እና ሰላም እንዲህ እንዴት ነው ብሎ ለማለፍ ነው እዚህ ጋ ያለሁት እንጂ እኔ ገብቶኛል ያለኝ ነገር ከዚህ በላይ መስዋዕትነት አልገባሽም ምንድን ነው ያልኩት እኔ አንቺን አይደለም ያልኩት ጁሲ አንተ ደግሞ ማለት ነው አንተ ነገሩን ዛሬ ተረድተኸው ነው የመጣኸው እኮ እኔ ላወራ ስልኩ ድል አትሰጡኝማ አሁን ስሙኝሽ እኮ ስሙኝ አንተ አንተና እኔ አውርተን ፈተናል አልኩ እኮ አስረዳት እሷም ደግሞ አሁን ስታወራ እኮ አልግባባ ያላችሁት ስለ ትላንትናው ጉዳይ ነው እንጂ ዛሬ ስለምናወራው ነገር አይደለም። ኖ የትላንቱን ጉዳይ አስረዳልኝ እኮ። የትላንትናው ጉዳይማ በቃ ነገር ኳት እኮ እሱ ሊል የፈለገው ነገር ምንድን ነው? እኛን ሳይሆን፣ እኔም አልተረዳሁትም ነበር በሰዓቱ፣ እኛን ሳይሆን ሰዎቹ ለመናገር ነበር። አንቺ ግን በሰዓቱ ደግሞ በአንቺ ቦታ እኛ ሳይሆን ደግሞ አንድ አንድን አንድ ማሰብ የምችለው ምንድን ነው እሷ እንደተናገርካት ነው ገብቷል። እኔ ላስረዳት እድሉን አልሰጣችሁ፣ አንተም እድሉን አልሰጠኝም እኮ በሰዓቱ አልኩ በሰዓቱ ሰው ስሜታዊ ሆኖ ያለቀሰ መቶች ችግሩ ሊነግር ሁሉም ነገር ሊያካፍል እየመጣ እጭ ምናም ስትል እሷን መስማት ያልፈለግ ነው የሚመስላት ምክንያቱም ወሬ ልታስጨርስም ፍቃደኛ አትሆንም። በዛ ሰዓት ነው ማለት እኔ እዚች ጋ ያልኩት አንቺ እጭ ያንቺ ነገር ሰለቸኝ የሚል ነገር የለውም። ስም ይበስ መስራት ቪዲዮን ስታዩ ምናልባት ከተረዳሽኝ እኔ አንቺን አይደለም ሌላ የፈለኩት እኮ። በቃ አሁን ለማንኛውም አንቺ ተረጃ እሺ። እኔ ማለት በዛ ሰዓት ላይ እጭ ምናምን ስትል በቃ ገባሃ። እኔ የተረዳሁት ነገር ምናምን በቃ እኔም በዛ ላይ ሰልችቶኛል። በቃ ደስታ ለኔ አይገባኝም። በቃ እንደዚህ አይነት ነገር ነው፣ አይምሮ ውስጥ እየተመላለሰ የነበረው ነው። አንተ በዛ ሰዓት እንደዚህ አይነት ሪያክሽን እኔ ፊት ስታረግ በቃ እኔ ሰለች ሰለችኸኝ ምናምን እንደዛ ነበር መስሎ የተሰማኝ። እንደዛ እንዲሰማሽ ስላደረኩ በጣም ይቅርታ እና ደግሞ እንደዛ ሊሰማሽ አይገባም ማለትም አልችልም። በሰዓቱ እኔ ስሜታዊ ሆኜ ነው እንደዛ ያደረግኩት። እንደዛስ በማሰብሽ ደግሞ ማለት በቃ የሚጠበቅ ነው ከሰው እንደዛ ስሜት የሆነች መጥተሽ በነገራቶች ምናምን ተበሳጭተሽ ያለው ነገር ምናምን እንዳበቃለት እየመሰለች መጥተሽ እኔ ደግሞ እንደዚ አይነት ሪአክሽን በ በጣም ስለተናደድኩ በሰዎቹን የተናደድኩት ግን እጭ እኚህ ሰዎች ምናምን ነገር አይነት ነገር ነው ለማለት የፈለግኩት እና አገላለጽ ላይ ነው እሱ ነው። በቃ ያ ነበር ችግሩ አሁን ብቻ ግን እኛ አንድ ሁነን ምንድነው? ማድረግ ያለብን የተፈጠረውን ችግር መፍታት ነው ነው ቃ አስጨርሽኛ፣ ይቅርታ። እኛ አንድ ሆነን የተፈጠረውን ችግር መፍታት ነው ያለብን። ስለዚህ አሁን እናንተ በትላንትናው ነገር ምንም ምንም ምንም ቅሬታ የሚባል ነገር እንዲኖራችሁ አልፈልግም። ስለዚህ አንቺም የሊል የፈለገውን ተረጁ፣ አንተም ደግሞ እሷ ልትል የፈለገችበትን ያለችበትን ሁኔታ ተረድተህ በቃ ይቅርታ እንድትባባሉ ነው የምፈልገው እኔ ከዛ ባለፈ ግን ምንም አይነት አስቸጋሪ ሁኔታ ላይ ምንም አይነት የከፋ ነገር ላይ ብትሆኝ ያን ነገር አብረን ሆነን እናልፈዋለን። ከዚህ ቀደም እንዳለፍ ነው። ይሄ የሚያልፍ ነገር ነው። አብረን ሆነን እናልፈዋለን እንጂ ወደኋላ የምትይበት ከትምህርትሽና አሁን ካለሽበት ስራ ከሁሉም ነገር ምናምን ወደኋላ የምትይበት ነገር እንዲፈጠር አልፈልግም። በ በቻልኩት አቅም ከጎንሽ ነኝ። ልክ እንደ ጁሲ ከጎንሽ እንደሆነ እኔም ከጎንሽ ነው የምፈልግ እሺ እኔ ደግሞ እንድታቁም ፈልገው አንድ ነገር እዚህ ጋር ቢኖር እኔ ዛሬ ማለት ቤተሰብም እንደተጣላን እንዲያስበ እንዲያስቡ አልፈልግም። እና ደግሞ እኔ አንተ ባልከኝ መንገድ እንደዛ አልተረዳውትም ነበረ እና ይቅርታ ለመባባል እና ከዚህ በኋላ ደግሞ እናንተን እዚህ ነገር ውስጥ መጨመር አልፈልግም። አሁንም ቢሆን ማለት ነው እኔ ሲጀመር ወስኛለሁኝ። ገባ እንደዚህ አትበይ። እኔ ነገርኩ ወስኛለሁ። ወደ ሀገሬ ልመለስ ነው፣ ልሄድ ነው። እንደዚህ አይነት ነገር የለም። እንዴት ነው አንቺ የምትመለሽው? እኔ ያውልሽ የሰው ልጅ እኮ ፈተና ያጋጥመዋል እኮ ያን ፈተና አሁን ለምሳሌ የህይወት መሰናክሎች ምንድን ነው ለ እንደዚህ ተሸናፊ መሆን የለብሽም። ሲጀመር ሌላ አዲስ ነገር እኮ ህይወት ይሄ ነው፣ በቃ ሰክሰስ ላይ ምደርሽ ከሆነ የህይወቱ ጣውረዳቸውን ማለት ነው። እነዚህ አስቸጋሪ ጊዜያቶችን ማለፍ ነው በቃ እኮ ማለፍ ምችሎ ብቻዬን እንደሆነ ተረድቻለሁ። እንዴ ማለት እናንተ እኮ እናንተ እኔ ነገርኳቸው እናንተ ድጋሚ እዚህ ነገር ውስጥ መክተል አልፈልግም። አንደኛ ነገር፣ ሁለተኛ ነገር ደግሞ ነገ ሊሄድ ወስኛለሁ። እኔ የመጨረሻ ቪዲዮ ነገር ሊሰራ ነበር እና ዛሬ እንደዚያ አይነት ነገር ውስጥ አንገባም። በቃ ይኸውልሽ፣ አንደኛ ነገር ሲጀመር ሌላ የከፋ ነገር ውስጥ ምናምን ነገር አንገባም። ሲጀመር ድጋሚ አልፈልግም ነው በቃ። እኔ እኔ ከነ ድጋሚ ቪዲዮ መስራትን ነገር አልፈልግም። ምክንያቱም እኔ እንደዚህ ምትዋረ በእግዚአብሔር፣ እኔ ጋር አይደለም። ገባችኋ እኔ ጋር አይደለም። ከዚህ በኋላ የሚመጣው ችግር እኔ ጋር አይደለም። እናንተ አንድ ነገር ብትሆኑ ደግሞ በእኔ ምክንያት እኔ መቋቋም አልችልም። በዛ ሰዓት ገባ አሁን በአንቺ ምክንያት እኔ ምንም ነገር ለመሆን ዝግጁ ነኝ ጆሲ፣ ምክንያት በእኛ አልተማምንሽም? አይደለም፣ እንደዛ አይደለም። ጆሲ ስማኝ፣ እንደዛ አይደለም። እንደዚህ አይነት ሁኔታ ላይ ብትሆኝ አባትሽ የኔን ጉድ ያንተ አባቴ የራስህ ጉዳይ፣ እኔ የኔን ጉዳይ በር ለብቻዬ ነው የሚጨርሰው እናትሽን ወንድም የተሽን ምናምን ነው። አልተረዳችሁኝም እኮ እናንተ እኔን አልተረዳችሁኝም እኮ። እንዴት ነው? እየተረዳንሽ ነው እንጂ ምንድነው እየሆነ ያለው? ማለት እንዴት ነው በእንደዚህ አይነት ሁኔታ ላይ? እኔ ወስኛለሁ፣ እኔ ወስኛለሁ፣ ተውኝ በቃ። ምክንያቱም እኔ እናንተ የሆነ ነገር ብትሆኑብኝ እዚህ ጋር መቋቋም አልችልም፣ ምላሽ አይኖረኝም። ገባሁ እኔ በሆነ ይሻለኛል። ይሄ እኮ የኔ ችግር ነው። እስኪ እናንተ ከኔ ጋር ሆናችሁ በእኔ ምክንያት ካልሆነ በስተቀር አንድ ችግር መቶባችሁ ያውቃል? አንድ ችግር ገጥማችሁ ያውቃል? የሰው ልጅ ብዙ ችግር ይገጥመናል። እሺ እኔ እሱን ነው መቋቋም ያልቻልኩት። ከአንቺ ጋር ስንሆን ጊዜ ከዚህ በፊት ያልነበረን ደስታ አልተመለሰም ከሱ እኮ ነው እኮ ነገሮች ይስተካከሉ አብረን መሆናችን አይቀርም። ግን በቃ ለምን ለምን እኛ እንደዚህ አይነት ሰው መሆን አንፈልግም። በችግር ሰዓት መራቅ፣ በደስታ ሰዓት መምጣት፣ እንደዛ አይነት ሰው መሆን አንፈልግም። የሰውነት ሁሉንም አብረን መቋቋም፣ አብረን ማሳለፍ አለብን። እኔ በቃ ሲጀመር ነገር ሽኩ አው ሲጀመር ለቤተሰብ ተናግሬያለሁ ያለውን ነገር ከዚህ በላይ ብቻ መቋቋም አልችልም። እንደምሄድ እንደምመጣ ተናግሬያለሁ። ስሚኝ አሁን በተለያየ ስልክ ነው አይደል እኔ ስኖር ነው ገባሃ እኔ ስኖር ነው መማር የምችለው ወጥቼ መግባት የምችለው ስኖር ያለሽ እኮ አይደለም እኔ እኮ እኔ እኮ እኔ እኮ በጣም እየፈራሁኝ ነው አልገባችሁም እኮ እኔ ፈራሁኝ በጣም ወጥቼ ክላስ መጥቼ እኮ ቤት ለመግባት በጣም እየሰጋሁኝ ነው አሁን ላይ አሁን እንደዚህ ቆመን ቪዲዮ አብረን ስንሰራ አብረን ስንታይ እኮ እኔ ግን እየተሳቀኩኝ ነው እናንተ ግን ይሄን እየተረዳችሁኝ አይደለም አሁን መጥተው የሆነ ነገር በደርጋችሁ እኔ ነው ምንድን ነው የምሆነው ቤተሰባዊ ቁርኝት እኮ ነው። በቃ እንደዚህ ነው የተጣመር ነው። እና አሉ ዝም ብዬ ሲመስል ግን በእኛ የተማመንሽ አይመስል እኔ እንደዛ አይደለም። ምን የሆነ ነገር እንዳን እንዳን በቃ እኔ በቃ አሁን መቆም ማንሽ አይ አይ አይ በቃ ለኛ በማሰብ ነው፣ ሲሚን በማሰብ ነው ገብቶኛል። ግን ደግሞ እኛ በችግሪ ሰዓት ማብረርሽ መሆን እንፈልጋለን። ምንድነው ያሉሽ? እኔ በቃ ለህይወት የፈራኝ ሶሻል ሚዲያ ላትጪ ከነ ጆሲ ጋር ከነ እንዲ ጋር አንይሽ ነው በቃ። እኔ ለምን እንደዛ እንደፈለጉ ለምንማ እንደዛ ማድረግ እንደፈለጉ አላውቅም። አንቺም በሰላም አትኖሪም፣ ልክ እነ የነሱም ህይወት በሰላም አይቀጥልም ነው እኔ ጋባኝ። እኮ ችግር የለውም እኔ ላይ ተሻችሁ ታውቂያለሽ። እኔ ማንንም አይቼ አላውቅም እኔ ማንንም አይቼ አላቅም። እኔ እኮ ባይኮ ጥሩ ነበር። እሱ ነው እሱ ነገር ነው። አንድ ግራ አይገባኝ እኔ። ስለዚህ አሁን እናንተ አትጨነቁ፣ ችግር የለውም። እኔ ስኖር ነው መማር የምችለው ደና ሁኖ ትምህርት ቤት ገብቼ መውጣት የምችለው እናንተ ደና ስትሆኑ ነው። እኔ ደና መሆኑ የምችለው ስለዚህ አሁን እሺ፣ ብዙ ነገር ብለሽናል አሁን ግን አንድና አንድ እንድትይና እንድታቆም የምፈልገው እሄዳለሁ የምትዩ ነገር መቶ አለሽ ሄዳለሁበትንሽ ቀንትንሽ ወርቀውእዛ እየተመላለሽ ለአንቺ ይከብድሻል። የሆነ ቀን እንዲረፍድብሽ ሊያልፍ ይችላል ብዙ ነገሮች ጤናሽን ምናምን ነገር አሁን ላይ ያለ ሁኔታ አስቸጋሪ ነው እኮ ገባኝ። ንዲ ስሙኝ ኔ እኔ ባለፈውም ብሏችኋል ብሎናል ብሏችኋል ዶክተሩ ለእኔም ያለኝ ብዙ ነገር አለ። በዛ ልክ ስጨነቅ በዛ ልክ የሆነ ነገር ሲፈጠር ታውቃላችሁ ምን እንደሚፈጠረ እ ለጭንቀትሽ መፍትሄ መፈለግ ነው የሚሻለው። አይምሮሽ ሪላክስ የምታደርጊበት ቦታ ላይ እንድትገኝ ማድረግ ነው። ይህ የሚያስጨንቅሽን ነገር ስ መጋፈጥ ነው መሸሽ አይደለም መፍትሄው። እኔ የምጨነቀው እኔ ነገርኳቸው፣ እኔ የምጨነቀው እናንተ የሆነ ነገር ልትሆኑ ስትሉ ነው። ገባችኋ? ስለዚህ አሁን ማድረግ ያለብኝ ነገር እኔ መሄድ ነው። የትማቴጁን ስሜኝ ቢያንስ እንኳን ማለት ነው እሺ፣ የእኛ ጓደኝነት የእኛ ሁሉ ነገር ይቅራል። እሺ፣ ይቅር ይቅር ያልሽበት ምክንያት ደግሞ ለእኛ በማሰብ ነው አይደለ? ስለዚህ እኛም ደግሞ የጓደኝነት ኃላፊነታችን እየተወጣ እንዳልሆነ ነው የሚሰማን። አንቺ ይህን ሁሉ ነገር ትልጥለሽ ከሄድሽ ማለት ነው እኮ ይህን ነገር ብዙነገፈትና ሲገጥ ከጋ ተፈትናቸልልትረድኛል ላሁ ናቀድም ህ እንዲንታለች ደግሞ የትም አግኝተ ነው ማናቀም ብዙ ደስታዎች ከንቻ አግኝተናልእሁሄአለ ጓደኝነት ማለት ይግንየጓደኝነት ትርጉሙ ገብቶሻል። ግን ጓደኝነት ማለት የሆነ ጊዜ መገባበዝ፣ የሆነ ጊዜ መደሰት፣ የሆነ ጊዜ መሳቅ፣ የሆነ ጊዜ አብሮ መጨፈር፣ መሮጥ፣ መዝናናት ብቻ አይደለም እኮ ጓደኝነት ውስጥ ይሄ ነገር አለ። ጓደኝነት ውስጥ ደግሞ ሲጀመር የጓደኝነት ቫሊው፣ የጓደኝነት ዋጋው የሚታየው በእንደዚህ አይነት ሁኔታ ነው ሰው በሚያስፈልግ ይሳ ሰው ሆኖ መገኘት ነው ጓደኝነት። እንዲ ማንንም ሰው እኮ ሰሚኝ ማንንም ሰው እኮ ስትደሰች እኮ ደሰት ብት እኮ ማንኛውም ሰው ሲኖርሽና ምን ስትይ ይመጣልሻል? አረ ምንም በቃ ምንም፣ እየተግባባን አይደለም በቃ ምንም ማለት። የሰው ልጅ በብዙ ፈተና ነው የሚያልፈው። አንቺ አሁን ገና ብዙ ፈተናዎችን ስላላየሽ ነው። እኔ ከዚህ የባሰ ከባድ ፈተና ውስጥ ገብቼ አልፌው ይሄው አሁን እየኖርኩኝ ነው። ገባሽ የሰው ልጅ ብዙ አይነት ውጣውረድ የላይፍ መሰናክሎች ምናምን አሉ ገበሽ። ይሄ በጣም ተራ ነገር ነው። የምሬ ነው። እዚች ጋር የኛ ኦዲየንሶች የሚያዩን ከሀገር ውጭ ያሉት አብዛኞቹ ሲጀመር የሚነግሩኝ ነገሮች አሉ። የምሬ ነው። ምልሽ በጣም ከባድ ሁኔታ ላይ ገብተው አልፈውት ምናምን ነገር ህይወታቸውን የሚያሳጣ ብዙ ነገር ውስጥ ገብተው ያን ነገር አልፈውት እየኖሩ ነው፣ ሁሉም ማለት ነው። እና ሁሉም ሰው ችግር አያጋጥመው ማለት አይደለም። ይህ ችግር ማለት ነው። ከተባበርን፣ አንድ ከሆንን ማለፍ የሚችል ነገር እናንተ እኮ ያልገባችሁ ነገር ከዚህ በኋላም ችግር ይመጣብኛል ነው በቃ ስለዚህ እኔ ብቻዬን መጋፈጥ ድልመድ ነው በቃ በሰው መሸሸግ ይቅርብኝ ነው ሰው ነው ለሰው መድኃኒቱ። ከሰው ጋር ነው የሚኖረው። አይደለም እንዲህ ተረዳኝ። እኔ የሆነ ነገር እናንተ ብትሆኑ እኔ ምንድን ነው የሚውጠኝ? እኔ ምንድን ነው የሚውጠኝ? እኛም እኮ አንቺ የሆነ ነገር ብትሆኝ ምንድን ነው የሚውጠኝ? እሺ፣ እኔ ይሻላልላ። ምክንያቱም ይሄ የራሴ ችግር ነው። በእኔ ምክንያት ነው ገባ? ይሄ በእኔ ምክንያት ነው። እኔ ግን እንደዚህ ምትሉ ጓደኛ ጓድኝ የሆነ ሰው ጓደኛ አስከው ነው ደስከው ይሄ እኔ ነው ይሄ አንተ ችግር ነው የሚባል ነገር እኮ የለም እንዴ! የእኔ ደስታ ደስታሽ ነው። የአንችን መከፋት የእኛ መከፋት ነው። ለምን እንደዚህ ማታስብ ነው? እንደዛ ካሰብሽ እኮ አሁን ሲጀመር ማለት ነው። ስሚ አንቺ እኮ አሁን ከአንቺ በላይ የእኛ ነገር አስጨንቁሽ እኮ ነው ያለሽው የአንቺ ሕይወት ሳይሆን የእኛ ሕይወቱን አስጨንቁሽ ያለሽው። ስለዚህ አንቺ ይህን ሁሉ ነገር ለእኛ እየተጨነቅሽ፣ እኛ አንቺን ማገዝ መተባበር የለብንም እንዴ? እሺ እኔ መሄድ አለብኝ። መሄድ ባልችል እንኳን ቤተሰቦቼ በጣም ተጨንቀውን ያሉት በሰላም እንኳን ተረጋግተው ለሱ ነገር መፍትሔን ፈልጋለሁ በቃ ምንም መፍትሄ አይመጣም። ይመጣሉ፣ ይዘውኝ ይሄዳሉ። እኔ እንኳን መሄድ ባልችል ማለት ነው። ምክንያቱም ምን አይነት ዛቻ እየደረሰብኝ እንደሆነ አሳይቻቸዋለሁ፣ ነግሬያቸዋለሁኝ። አርፎ ተረጋግቶ መቀመጥ አይችሉም። ገባ እና እና አመለክታለን ለህግ። አየሁት እኮ አየ ነው እኮ አየ ነው እንዲ ይሄ ይሄኛው ከባለፈው ጋር ላይገናኝ ይችላል እኮ ብዙ ሰዎች ማለት ነው የአንቺን ደስታ ማይፈልጉ ሰዎች የአንቺን እድገት ማይፈልጉ ሰዎች ሊኖሩ ይችላሉ። ገባሻ? እነዛ ሰዎችን ደግሞ በስራ ነው ማሸነፍ ምችው። የተሻለ ሆነሽ የተሻለ ደረጃ ላይ ደርሰሽ፣ በቃ ሌላ አዲስ ነገር አይፈጠርም። ህይወት ይሄ ነው በቃ። ግን የጓደኝነት ትርጉም ይሁን ገብቶሻል? ሰላም፣ የምሬ ነው። ጓደኝነት ማለት ማግኘት፣ ጓደኝነት ማለት የሆነ ሰዓት ላይ መገባበዝ፣ ጓደኝነት ማለት ልክ ደስ ሲልሽ ጊዜ አብሮ መደሰት አብሮ መሳቅ አይደለም። የዛን ጊዜ ጠላትሽም አብሮ ሊስቅ ይችላል፣ ሊመጣ ይችላል፣ አጠገብሽ ሊሆን ይችላል። ግን የተቸገርሽ ቀን የከፋሽ ቀን የሰውነት ልክ በቃ ሰውነት የሚታየው የዛኔ ነው። የዚህን ሰዓት እንዴት ነው በቃ ተቻችሁ ሊድ የምትይው? እኛ አንቺ የኛ ህይወት አሳስቦሽ እንዴት ነው የኔ ህይወት አያሳስባችሁ የምትይው? ቆይ እኮ ልክ እኮ እኮ ስምኝ። ይኸውልሽ እንድታለቅሽ አይደለም እንደዚህ አትሁኝ። ስምኝ፣ እኔ መቼም ነው እኮ ከእናንተ መለየት ማልፈልገው፣ ግን ደግሞ የእናንተን ህይወት መታደግ አለብኝ እኮ እኛ ሳይ መታደግ የለብንም